ሰላም ጤና ይስጥልኝ። የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከዕድሜያችን በፊት አስቀድሞ የሚመጣን እርጅናን የሚከላከሉ መመገብ ያለባችሁን በርካታ ፍራፍሬዎችን በዚህ ቪዲዮ ላይ በሚገባ እነግራችኋለሁኝ። ኃይለኛ የሆኑ ንጥረ ምግቦቻቸውን በሰውነታችን ውስጥ እንዴት እንደሚሰሩ እናም ወጣት ሆናችሁ እንድትታዩ እናም እንዲሰማችሁ የሚረዱት እንዴት እንደሆነ በስፋት አብራራለሁ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ ሰብስክራይብ በማድረግ ደግሞ አበረታቱ ይላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንደኛ ብሉ ቤሪ ነው። ብሉ ቤሪ በአንቲ ኦክሲዳንቶች በተለይም በአንቶሲያኒን የተሞላ ነው። እነዚህም የቆዳ ሴሎችን የሚጎዱ እናም መጨማደድንና መደብዘዝን የሚያስከትሉ ያልተረጋጉ ሞለኪውሎችን፣ ፍሪ ራዲካሎችን ገለል ያደርጋሉ። የብሉቤሪ ቁልፍ ንጥረ ነገሮች ቫይታሚን ሲ፣ ቫይታሚን ኬ፣ ፋይበርና አንቶሲያኒን ሲሆን ጥቅሞቹም ኮላጅንን ወይም ደግሞ የቆዳ የመለጠጥ ፕሮቲንን ይጠብቃል። ወደ ቆዳ የሚሄደውን የደም ዝውውርን ያሻሽላል ተፈጥሯዊ ብርሃንን ይሰጣል። እንዲሁም እርጅናን የሚያፋጥን የኦክሲዲቲቭ እስትረስንም ይዋጋል። በተጨማሪም ብሉቤሪ የማስታወስናም የአእምሮ ጤናን በመደገፍ አእምሯችን ወጣት ሆኖ እንዲቆይም ይረዳል። ሁለተኛ እንጆሪ ነው። እንጆሪ በቫይታሚን ሲ የበለጸገ ሲሆን ይህም የኮላጅን ምርትን ያፋጥናል። ለስላሳ እናም የጠነከረ ቆዳ እንዲኖርም ይረዳል። አንቲ ኦክሲዳንቶቹም አልትራ ቫዮሌት ጉዳትንና ኢንፍላሜሽንን ይቀንሳሉ። የእንጆሪ ቁልፍ ንጥረ ነገሮች ቫይታሚን ሲ፣ ማንጋኔዝ፣ ኤላጂክ አሲድ ሲሆኑ ጥቅሞቹም የተጎዱ የቆዳ ሴሎችን ይጠግናል። ቀጫጭን መስመሮችንና መጨማደድንም ይቀንሳል። ቆዳን ከፀሐይና ከብክለት ጉዳትም ይከላከላል። ታዲያ እንጆሪን እንደዚሁ ተመገቡት። ሙቀት የቫይታሚን ሲ ይዘቱን ያጠፈዋል። ሶስተኛ ማንጎ ነው። ማንጎ ቫይታሚን ኤ፣ ቤታ ካሮቲን እናም ቫይታሚን ሲን ይዟል። እነዚህም አብረው የተጎዱ ህብረ ህዋሳትን በመጠገን የሴሎች መታደስን ያበረታታሉ። ቁልፍ ንጥረ ነገሮቹ ቫይታሚን ኤ፣ ቫይታሚን ሲ እናም ፖሊፊኖልስ ሲሆኑ የማንጎ ጥቅሞቹም የቆዳን የመለጠጥናም ጥንካሬን ይመልሳል። ከአልትራ ቫዮሌት ጋር ከተያያዘ እርጅናም ይከላከላል። ደረቅ ቆዳንም ያጠጣና ይመግባል። በተጨማሪም ማንጎ በድርቀት ምክንያት የሚመጡትን ቀጫጭን መስመሮችንም ለመቀነስ ይረዳል። አራተኛ ፖም ወይም ደግሞ አፕል ነው። ፖም ኪሪሲቲን የተባለ ጠንካራ አንቲኦክሲዳንቶችን ይዟል። ይህም በአካባቢያዊ መርዞች ምክንያት ከሚመጣ የሴል መጎዳት ጋር ይዋጋል። ከፍተኛ የውሃ እናም የፋይበር ይዘቱ ደግሞ ሰውነትን ከመርዝ የማጽዳት ሂደትን ይደግፋል። የፖም ቁልፍ ንጥረ ነገሮች ቫይታሚን ሲ፣ ፋይበር እና ኪሪስቲን ሲሆን የኮላጅን መረጋጋት እናም የቆዳ መመለስን ያበረታታል። የቆዳ እርጅናን የሚያፋጥኑ መርዞችንም ያጸዳል። ቆዳን ከውስጥም ያጠጣል። ፖምን ታዲያ ከልጣጩ ጋር ተመገቡት። አብዛኛው አንቲ ኦክሲዳንቶች ያለው በቆዳው ውስጥ ነው። አምስተኛ ብርቱካን ነው። ብርቱካን በቫይታሚን ሲ እናም በፍላቮኖይድ የበለጸገ ሲሆን ይህም ቆዳችን ብዙ ሆላጅን እንዲያመርትናም የኦክሲዲቲቭ ስትረስን እንዲቋቋምም ይረዳል። የብርቱካን ቁልፍ ንጥረ ነገሮች ቫይታሚን ሲ፣ ቤታ ካሮቲንናም ፍላቮኖይድ ሲሆን ብርቱካን የቆዳ ቀለምን ያበራልናም ጥቁር ነጥቦችንም ይቀንሳል። የበሽታ መከላከያ ስርዓትንም ያጠናክራል። ከፀሐይ ብርሃንና ከጭንቀት የሚመጣውን ጉዳትንም ይጠግናል። ሁሉንም ንጥረ ነገሮች ለመጠበቅ አዲስ የተጨመቀ የብርቱካን ጭማቂን ጠጡ። ስድስተኛ ሮማን ነው። ሮማን በእርጅና መከላከያ ፍራፍሬዎች መካከል ካሉ ምርጥ ፍራፍሬዎች ውስጥ አንዱ ነው። ይህም በውስጡ ባለው ከፍተኛ የፖሊፊኖልስ ናም ፑኒካላጂን ይዘቱ ምክንያት ሲሆን፣ እነዚህም የቆዳ ሴሎችን ከኦክሲዲቲቭ ጉዳት ይከላከላሉ። የሮማን ቁልፍ ንጥረ ነገሮች ቫይታሚን ሲ፣ ፖሊፊኖልስ እና ኤላጂክ አሲድ ሲሆኑ ጥቅሞቹም የቆዳ ሴል መታደስን ይጨምራል። የኮላጅን እናም ኤላስቲን ምርትንም ያጠናክራል። እንዲሁም በፀሐይ የሚመጡ የቆዳ መጨማደድን እናም ድርቀትንም ይቀንሳል። በተጨማሪም የደም ዝውውርን ያሻሽላል፣ እናም ለቆዳችን ተፈጥሯዊ ደም ግባትንም ይሰጠናል። ሰባተኛ ኪዊ ነው። ኪዊ ቫይታሚን ሲ እናም ቫይታሚን ኤ ሁለቱንም ይዟል። እነዚህም አብረው የቆዳ መከላከያ ንብርብሩን ያጠናክራሉ፣ እንዲሁም ኦክሲዴሽንን ሂደትንም ያዘገያሉ። የኪዊ ቁልፍ ንጥረ ነገሮች ቫይታሚን ሲ፣ ቫይታሚን ኢ፣ ፖታሲየም እና ፋይበር ሲሆኑ ጥቅሞቹም ያለ ጊዜው የሚመጣ መጨማደድን እናም ድርቀትንም ይከላከላል። የተጎዱ የቆዳ ኅብረ ሐዋሳትን በፍጥነት ለመፈወስም ይረዳል። ዲኤንኤን ከኦክሲዲቲቭ ስትረስም ይከላከላል ። ታዲያ ለተጨማሪ ፋይበርና አንቲኦክሲዳንትስ ኪዊን በደንብ ታጥቦ ከልጣጩ ጋር ተመገቡት። ስምንተኛ የወይን ፍሬ ነው። በተለይ ቀይ እና ጥቁር ቀይ እና ጥቁር ወይኖች ሬስቬራትሮል የተባለ ታዋቂ የጸረ እርጅና ውህድን ይዘዋል። ይህም ሴሎችን ከጉዳት የሚከላከልና የልብና የአንጎል ጤናንም ይደግፋል። የወይን ፍሬ ቁልፍ ንጥረ ነገሮች ሬስቬራትሮል፣ ቫይታሚን ሲ እና ፖሊፊኖልስ ሲሆኑ ጥቅሞቹም የቆዳ እርጅናን እናም መንጠልጠልን ያዘገያል። ከዕድሜ ጋር ተያያዥነት ያላቸውን ኢንፍላሜሽንንም ይቀንሳል። የደም ስሮችን ወጣት እናም ተለዋዋጭም ያደርጋል። በተጨማሪም የማስታወስ ችሎታን ለመጠበቅ እናም ከዕድሜ ጋር ተያያዥነት ካላቸው በሽታዎች ለመከላከልም ይረዳል። ዘጠነኛ ሀብሃብ ነው። ሀብሃብ ላይኮፔን በተባለ ካሮቲኖይድ የተሞላ ነው። ይህም ቆዳን ከአልትራቫዮሌት ጨረሮች የሚከላከልና የኮላጅንን መበላሸትም ይከላከላል። የሀብሃብ ቁልፍ ንጥረ ነገሮች ላይኮፔን፣ ቫይታሚን ሲ፣ ፖታሲየም እና ከፍተኛ የውሃ ይዘት አለው። ጥቅሞቹም ቆዳን በጥልቀት ያጠጣል። ከፀሐይ ጋር ተያያዥነት ያላቸውን የቆዳ ጉዳቶችንም ይቀንሳል። እንዲሁም ቆዳን ለስላሳ እናም ያማረም ያደርገዋል። አስረኛ ሙዝ ነው። ሙዝ በቫይታሚን ቢሲክስ በማግኒዥየም እና በአንቲ ኦክሲዳንት የበለጸገ ሲሆን ይህም የቆዳን የመለጠጥ ጥንካሬን ለመጠበቅና መደብዘዝንም ለመቀነስ ይረዳል። የሙዝ ቁልፍ ንጥረ ነገሮች ቫይታሚን ቢ6 ቫይታሚን ሲ፣ ማግኒዥየም እና ባዮቲን ሲሆኑ ጥቅሞቹም ቆዳን ከውስጥ ያጠጣና ይመግባል። ወጣትነት ያለውን ብርሃንና ጉልበትንም ያበረታታል። ጥቁር ክቦችንም እናም ቀጫጭን መስመሮችንም ይቀንሳል። በተጨማሪም የሙዝ ፌስ ማስክም ለውጫዊ የቆዳ እንክብካቤም በጣም ጥሩ ነው። አስራ አንደኛ ቼሪስ ናቸው። ቼሪ በአንቶሲያኒን እናም በቫይታሚን ሲ የተሞላ ፍሬ ነው። ይህም ሰውነታችን ኢንፍላሜሽንን እናም የቆዳ መጨማደድን ከሚያስከትሉ ፍሪ ራዲካሎች ጋር እንዲዋጋ ይረዳዋል። የቼሪ ቁልፍ ንጥረ ነገሮች ቫይታሚን ሲ፣ አንቶሲያኒን እና ፖታሲየም ሲሆኑ ጥቅሞቹም የደበዘዘ ቆዳን ያበረዋል። እብጠትን እናም ማበጥንም ይቀንሳል። ኢንፍላሜሽንን ይቀንሳል። እንዲሁም ጥልቅ እንቅልፍን ያበረታታል። ይህም በአንድ ሌሊት የቆዳ ጥገናንም ይረዳል። ዐሥራ ሁለተኛ አናናስ ነው። አናናስ ብሮሜ ብሮሜላይን የተባለ የቆዳ መታደስን የሚያበረታታ እናም ኢንፍላሜሽንን የሚቀንስ ኢንዛይምን ይዟል። የአናናስ ቁልፍ ንጥረ ነገሮች ቫይታሚን ሲ፣ ማንጋኒዝ እና ብሮሜ ላይን ሲሆን ጥቅሞቹም የኮላጅን ምርትን ያጠናክራል። ጥቋቁር ነጠብጣቦችን እናም የብጉር ጠባሳዎችንም ያደበዝዛል። ቆዳን ጠንካራ እናም አንጸባራቂም ያደርገዋል። እንዲሁም አናናስን አነስተኛ መጠን ተመገቡ። ከመጠን በላይ መመገብ ለአሲዳማነት ስሜታዊ የሆኑ ጨጓራን ሊያበሳጭ ይችላል። አስራ ሶስተኛ ሎሚ ነው። ሎሚ ሰውነታችንን ከመርዝ በማጽዳትና በከፍተኛ የቫይታሚን ሲ ይዘቱ እናም የአልካላይን ውጤቱ የኮላጅንን ውህደትን ይደግፋል። የሎሚ ቁልፍ ንጥረ ነገሮች ቫይታሚን ሲ፣ ፍላቮኖይድስ እናም ሲትሪክ አሲድ ሲሆን ጥቅሞቹም ጉበትን እናም ቆዳን ከመርዝ ያጸዳል፣ የፊት ገጽታንም ያበራል ያበራልና የቆዳ መጨማደድ መታየትንም ይቀንሳል። ታዲያ ለተፈጥሮ መርዝ ማስወገድ በጠዋት ለብ ያለ የሎሚ ውሃን ጠጡ። 14ኛ ፓፓያ ነው። ፓፓያ በቫይታሚን ኤ በቫይታሚን ሲ እናም ፓፔን በተባለ ኢንዛይም የበለጸገ ሲሆን ይህም ቆዳን በቀስታ በመፋቅ የሞቱ ሴሎችን ያስወግዳል። የፓፓያ ቁልፍ ንጥረ ነገሮች ቫይታሚን ኤ፣ ቫይታሚን ሲ፣ ፓፔን እና ቤታ ካሮቲን ሲሆን ጥቅሞቹም አንጸባራቂ እናም ወጣት ቆዳን ያበረታታል። የቆዳ መጨማደድን እናም መደብዘዝንም ይዋጋል የቆዳ ቀለም መለዋወጥን በተፈጥሮም ይቀንሳል። በተጨማሪም ፓፓያ የምግብ መፈጨትን ያሻሽላል። የተዳከመ የምግብ መፈጨት ብዙውን ጊዜ ያለ ጊዜው በሚመጣ የቆዳ እርጅና የሚታይ ነው። አስራ አምስተኛ አቮካዶ ነው። አቮካዶ በጤናማ ስብ በቫይታሚን ሲ እናም በግሉታቲን የበለጸገ ሲሆን ይህም የቆዳ ሴሎችን የሚከላከሉ እናም የእርጥበት ሚዛንንም ይይዛሉ። የአቮካዶ ቁልፍ ንጥረ ነገሮች ቫይታሚን ኢ፣ ጤናማ ሞኖ አንሳቹሬትድ ፋትና ግሉታቲየን ሲሆን ጥቅሞቹም ደረቅ ወይም እያረጀ ያለ ቆዳን በጥልቀት ይመግባል። ከፀሐይ መጋለጥ የሚመጣን የኦክሲዲቲቭ ጉዳትንም ይቀንሳል። እንዲሁም ቆዳ ጠንካራ እናም ወጣት ሆኖ እንዲቆይም ይረዳል። ተጨማሪ ብርሃን ለማግኘት በየቀኑ ግማሽ አቮካዶ ተመገቡ፣ ወይም የአቮካዶ ጭምብልን ተጠቀሙ። በአጠቃላይ ያለ ጊዜው የሚመጣን እርጅናን የሚዋጉ ፍራፍሬዎች፤ ብሉቤሪ አንቶሲያንን ይዛል። ኮላጅንንናም የቆዳ ሴሎችን ከጉዳት ይከላከላል። እንጆሪ የቫይታሚን ሲ ይዘት ስላለው የኮላጅን አፈጣጠርን ያበረታታል። ማንጎ ቤታ ካሮቲንን ይዛል። የተጎዳ ቆዳን ያድሳል። አፕል ኪውሪሲቲንን ይዛል። ሰውነትን ከመርዝ ያጸዳል እናም ቆዳን ያጠጣል። ብርቱካን የቫይታሚን ሲ ይዘት አለው። ቆዳን ያበራል እናም ይጠግናል። ሮማን ፖሊፊኖልስን ይዟል። የቆዳ ሴሎችን ያድሳል። ኪዊ ቫይታሚን ሲ እናም ኢን ይዛል። ዲኤንኤን እናም የቆዳ መከላከያን ይከላከላል። ወይን ሬስ ቬራትሮልን ይዛል የሴሎችን እርጅና ያዘገየዋል። ሐብሐብ ላይኮፔንን ይይዛል፣ ከአልትራ ቫዮሌት ጉዳት ይከላከላል። ሙዝ ቫይታሚን ቢ6 እና ማግኒዥየምን ይይዛል፣ የቆዳ የመለጠጥናም ጥንካሬውን ይጠብቃል። ቼሪ አንቶሲያኒንን ይይዛል፣ ኢንፍላሜሽንን የሚቀንስ ነው። አናናስ ብሮሜላይንን ይይዛል፣ የቆዳ ቅልጥፍናን ያሻሽላል። ሎሚ የቫይታሚን ሲ ይዘታለው ሰውነታችንን ከመርዝ ያጸዳልናም ቆዳችን የሚያበራ እንዲሆን ያደርገዋል። ፓፓያ ፓፔንን ይይዛል ቆዳን የሚያድስ ነው። አቮካዶ ቫይታሚን ኢ እናም ጤናማ ስቦችን የያዘ ሲሆን ቆዳን ይመግባልናም ያጠነክራል። ስለዚህ እነዚህ ያለ እድሜያችን የሚመጣ እርጅናን የሚከላከሉ ፍራፍሬዎች ናቸው። በተጨማሪም የጸረ እርጅና ጥቅሞችን ከፍ ለማድረግ በየቀኑ የተለያዩ ቀለም ያላቸው ፍራፍሬዎችን ተመገቡ። እያንዳንዱ ቀለም የተለየ አንቲ ኦክሲዳንቶችን ይጨምራል። እንዲሁም ብዙ ውሃን ጠጡ። ድርቀት የቆዳ መጨማደድን ያፋጥናል እና ያለጊዜው እርጅናን ስለሚያስከትል እንዲሁም ንጥረ ምግቦችን በተሻለ ሁኔታ ለመምጠጥ ፍራፍሬዎችን ከጤናማ ስቦች ጋር ከለውዝ፣ ከእርጎ እናም ከአቮካዶ ጋር ተመገቡ ወይም አዋሃዳችሁ አንድ ላይ ውሰዱ። እንዲሁም ደግሞ ስኳርን ገድቡ ወይም አስወግዱ። ከመጠን በላይ የሆነ የተፈጥሮ ስኳር እንኳን እርጅናን ሊያበረታታ ይችላል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበር ከዕድሜ በፊት የሚመጣን እርጅናን የሚከላከሉ መመገብ ያለባችሁን ወሳኝ ፍራፍሬዎችን ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።